እንዴት አይነ ገልቱ ኢትዮጵያ የተፈጠረው ነው። እኔ አፍራለሁ ከዚህ ህዝብ ወጣሁ ለማለት አንዳንድ ቆ አም ፍሮም ዱባይ እያልኩ፣ ክብራት በቅድሚያ እንኳን ለመቤታችን ለድንግል ማርያም ለበዓለ ጽጌ ለበዓለ ስደቷ በሰላም በእግዚአብሔር ስም አደረሳችሁ አደረሰን። ለቤታችን ድንግል ማርያም ከልጇ ከወዳጇ ከዮሴፍ ከሰሎሜ ጋር ሶስት ዓመት ከመንፈቅ በምድረ ግብፅ ያገኛትን ጸዋትወ መከራውን ረሃቡን፣ ጥሙን ይህን ሁሉ በማሰብ በአርባ ቀን ውስጥ ማለት ነው። እርሷ በሶስት አመት ከመንፈቅ ያገኛትን እኛ በአርባ ቀን ውስጥ በማሰብ መስከረም 26 ከጥቅም እስከ ህዳር 5 ቀን ድረስ የምናስብበት ክብር የምናገኝበት እለትና ሰዓት ስለሆነ እንኳን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ በመቀጠል እንደው ለሊቃውንቱ አጽንኦት ሰጥቼ የምናገረው ነገር ቢኖር ቤተክርስቲያኗ ከስርዓት ጋር አብትሄጂ ከስርዓት የወጣ ነገር ባይደረገ ቤተክርስቲያኗን የሚያስነቅፍ እንደሰዎች መዘባበቻ የሚያደርግ እርግጥ ሰዎች ዘብተው በዚህ ቢሳለቁ የቤተ ክርስቲያኗን ክብር አይቀንሱትም። የሰናፍጭ ቅንጣት አለ ክብር አይቀነስም። ሁኖም ግን ደግሞ እኛንም ደግሞ ያስወቅሰናል፣ እግዚአብሔር ዘንድም ያስወቅሳል። በእውነት ትክክል አይደለም። እንደውም ምንድን ነው የሚለው ህንፃ መነኮሳት ከሚባለው አንቀጽ በሃይማኖት አበው ውስጥ ማለት ነው ምዕራፍ ሀያ ሁለት ቁጥር አራት ላይ መቦዝ የተናገሩ እስተ ቤተ ክርስቲያን ነገረ ከንቱ ወስላቅ እስመጌጋዩ ይከውን ላይነካህን ይላል። በቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚያደርግ የሚናገር ሰው ቢኖር እርሱ አድራጊው ብቻ ሳይሆን የሚፈረድበት ዕዳ በደሉ አይቶ በሚመለክ ተመልክቶ ግሳጼ ትምህርት በማይሰጠውም ላይ ይሆናል ይላል። ይደረግበታል እዳው በሱም ያገኘዋል ማለት ነው። ለምን እያየ ዝም ካለ ይሄ ወደ ማን ይመጣል? አይቶ ዝም ወደሚለው በሚያደርገው ብቻ ሳይሆን ሲደረግም አይቶ ዝም በሚለው እዳው በእሱ ላይም ይሆናል እያለ ነው የሚነግረን ይሄንን እንደው ሊቃውንተ ቤተ ክርስቲያን በተመስጦ እንኳን ቢሆን ማለት ነው እንደው ቅዱስ ያደር ነው አይደል? ይሄን ምስጋና ያገኘን ይሄ እኮ እንደዚህ ያለ አላሳየንም። መዝሙረኛው ዳዊትም በመዝሙር 150 ላይ ቁጥር 1 ጀምረን ስለ ምስጋና ይናገራል። ከዚያ ላይ ሰብህ ወበ ከበሮ ወበ ተፍስት ቢል እንደዚህ ባለ እንደው ከስርዓት የወጣ አይደለም፣ ከስርዓት ጋር የተያያዘ እንጂ ከስርዓት የወጣ መሆን የለበትም። በመንፈስ ቅዱስም ተመስጦ አንድ ሰው እንደው ቢያመሰግን እንደው ማለት ሰው ለቤተ ክርስቲያኗ ዋዛ ፈዛዛ የማይሆን ቤተ ክርስቲያኗን የማያስነቅፍ መሆን አለበት። እውነት ይሄ ትልቅ ነገር በትልቁ በአጽንኦት እንደው የሚታይ ነገር ነው። ከሆነም እንደዚህ አሁን እነዚህ አባቶች እነሱን ስሟቸው እንግዲህ ሲያመሰግኑ አክሊለ ጽጌ አክሊለ ጽጌ ማርያም መንገሶ ነጌ ወርግ ስቃ ሰላ መንገሶ ላመሱ ወ በዚህ ልክ እንኳ ቢሆን የተሻለ ነው እና ይሄን ሁላችንም አጽንኦት ሰጥተን እንድናየው እንደ ዋዛ ነገር አንየው።